አቶ ሻፊ ገርኖ በማረቆ ልዩ ወረዳ ቢዳራ ፋቃ ቀበሌ ላይ በእርሻ ስራ የሚተዳደሩ ናቸው። የባለሙያ ምክር ሰምተው ተግባራዊ ማድረግ በመቻላቸው ከዚህ ቀደም በሄክታር ያመርቱት ከነበረው የስንዴ ምርት አሁን በእጅጉ ከፍተኛ ስለመሆኑ ተናግረዋል። መጀመሪያው ስንጠቀም በሄክታር ወደ 28 ኩንታል አካባቢ ነበረ፣ በራሳችን ስንስራ ማለት ነው ያቀበለያችን ባለሙ ድጋፍና ክትትል ሲያደረገን አቅጣጫ ለኛ ስህተት ያለውን ነገር ሁሉ ተከታትለን አረማ ቁጥጥር ሰርተን የበሽታ ዋግን መድኃኒት ሁሉ ደፍተን አሁን የሚጠብቀው ቢያንስ በአንድ ሄክታር ስልሳ ኩንታል አስራ አምስት ሂሳብ። የሊቢዶ ማረቆ ልማት ማህበር ለአርሶ አደሩ በቂ ግብአት ስለሚያቀርብላቸው ሳይቸገሩ የግብርና ልማት ተግባራቸውን ማከናወን ስለ መቻላቸው አርሶአደር ሀጂ ጋዲሳ ተናግረዋል። አሁን ልማት ባበሩ በጣም ክትትል ያደርጋል። ጥሩ ጥሩ ክትትል አለ። ዘሪም ያቀርባል፣ ማዳበሪያ ያቀርባል። ሁሉ ነገር መድሃኒቶች፣ እዛ የስንዴ መድሃኒቶች እዛ። ሁሉ ነገር መድሃኒት አለ፣ የበርበሬ አለ፣ የሁሉ ነገር አለ። ልማት ባበሩ ክትትል ካደረገ በኋላ ለውጣለ። በዚህ ይቀጥል። ታዋቂው የማረቆ በርበሬን በጥራትና በብዛት ለማምረት ከሚኖርበት አዲስ አበባ ወደ ትውልድ ቀየው ተመልሶ በርበሬን እያመረተ የሚገኘው ወጣት ኑሪ ኤርጎሻ ነው። ብዙ ሰዎች ይጠይቃሉ እኔ ሳላውቃቸው ራሱ የማረቆ በርበሬ እንፈልጋለን ብለው የማየውን በርበሬ እንደሚወስዱ አውቃለሁ። በማረቆ በርበሬ ስም ሌላ በርበሬ እንደሚነገድ አውቃለሁ። ግን ይሁንም ያ በርበሬ የማረቆ በርበሬ አይደለም። የማረቆ በርበሬ ደግሞ በትክክለኛ ወደዚህ ገብተው፣ ወደ ማረቆ ክልል ገብተው ሲወስዱ ብቻ ነው እና ሲቀጥል ደግሞ በርበሬውም ደግሞ የሞከርኩት ዘንድሮ ነው። የልዩ ወረዳው ግብርና ጽህፈት ቤት ኃላፊ አቶ ዳሪ እንሴቦ በማረቆ ልዩ ወረዳ በምርት ዘመኑ በበልግና በመኸር ወቅት ከተሸፈነው 80 በመቶ በሜካናይዜሽን የተከናወነ መሆኑን አስረድተዋል። በበልግ 11555 ሄክታር መሬት በበልግ ሸፍነናል። በመኸር 12947 ሄክታር በጥቅሉ ሸፍነናል። እነዚህ 80 ፐርሰንት በሜካናይዝ በትራክተር የታረሱ ማሳዎች ናቸው። በአብዛኛው እዚህ አካባቢ ላይ በስፔሻላይዜሽን ወይም በሰፊው የሚመረቱ ሰብሎች በዋናነት በሁሉም ሰብሎች ምርት ያለው ሆኖ በሽፋ ከሽፋን አንጻር ግን በሰፊው የምንሰራባቸው በበቆሎ፣ በስንዴ፣ በበርበሬ በጤፍ በገብስ እና እነዚህ ናቸው። እንደ ጽህፈት ቤት ኃላፊው ገለጻ ስንዴ በሄክታር 57 ኩንታል እንደሚገኝ ገልጸው በጥቅሉ ከ700 ሺህ ኩንታል በላይ የስንዴ ምርት ለመሰብሰብ እየተሰራ ስለመሆኑ ጠቁመዋል። ምርታማ ግባችን አምና ከነበረው 34 ኩንታል ፐሄክታር ፐር ሄክታር ከነበረበት በዚህ አመት በአማካይ በአንድ ሄክታር 57 ኩንታል ነው፣ ምርት ሊጠበቅ ነው። ግብጽ ልን የተነሳ ነው። ይህም ተሳክቶልናል። አሁን ቅድመ ምርት ግምገማ አድርገን ሀምሳ ሰባት አማካይ ክልላዊ ሀገራዊ ልዩ ወረዳ አማካይ ወዘን የሰራ ነው። በሞዴሎች ሰባ አምስት ኩንታል በአንድ ሄክታር ይገኛል። በአርሶ አደረ ግን አማካይ ወሰነ ሀምሳ ሰባት ኩንታል በሄክታር አድርሰን በጥቅሉ ሰባ መቶ ሺህ በላይ ኩንታል ስንዴ በልዩ ወረዳው ላይ የሚጠበቅ ይሆናል። በልዩ ወረዳው ቢዳራ ፋቃ ቀበሌ በ45 ሄክታር ማሳ ላይ በሊቢዶ ማረቆ ልማት ማህበር የስንዴ ምርጥ ዘር እየተባዛም ይገኛል። የዘር ብዜት ስራ ልማት ማህበሩ እየሰራልን ያለው እጅግ በጣም ከፍተኛ ስራ እየሰራ ነው ያለነው። አርሶ አደሩን ቀጣይ አርሶ አደሩ በአንድ አጋጣሚ ዘር ቢያጣ ወይም ከእጁ በሆነ ነገር አጋጣሚ ቢያመልጥ ክልሉ ማቅረብ ባይችል ልማት ማህበራችን ማቅረብ በምችልበት ሁኔታ ላይ እዚህም እየለማ ነው። ከላይ ሽሪንቶ የሚባሉ ቀበሌዎችም ላይ እያለማ ነው። ከዚ ውጭ ደግሞ ባለ ሀብቶችን እንደዚሁ ዘር እንዲያስቀምጡና ለቀጣይ ኩታ ገጠም እርሻ አቅም የሌላቸውን አርሶ አደሮች ጭምር ለመደገፍ በዚህ ሂደት ልማት ማህበሩም አስተዳደሩም ጭምር የጋራ አድርገን ልማት ማብሩ የዚህናል ዋጋ ያላቸውን ስራዎች እየሰራ ነው ያለ አርሶ አደሩ በእህል አሰባሰብ ወቅት ከሚከሰት ብክነት ለመከላከልና ወቅቱን ካልጠበቀ ዝናብ ተጠንቅቆ ምርቱን በኮምባይነር መሰብሰብ እንዲችል ቅድመ ሁኔታዎች እየተመቻቹ ስለመሆኑም አቶ ዳሪን ሴቦ ገልጸዋል።